ሰላ ውድና የተከበራችሁ የቻነ ቤተሰቦች እንዲናና ጣም ሰላም ነው ወይ ዛሬ እንግዲህ ወይዘሮ አይለን እንግዲህ ዛሬ ማንቆርቷን ይዛ አይንን ስሌዋን አንቃ ደፍታታለች ማለት ነው። ኤቢ ነገር እያንቀራቀረች ዲ ኤን ኤ አስመረመርኩኝ የዳጣንና የአባዬን ፀጉር ስጂ በማለት እንግዲህ ለእናቷ ነግራት ነበር። እናቷም እንግዲህ ማንቁርቷን ይዛ ደፍታ ጣለቻት ማለት ነው። እንደዚሁም ኤቢ ናታን ጋር ዛሬ ወክ አድርጋለች። በጣም ደስ ብሏታል። እና ለናታን እንግዲህ ዳጣ እንደማትፈልጋት እና ስለ ዳጣ እያወራቸው ነበረ። እሱም ደስተኛ እና ብሎ ሊሰማት አልቻለም። እንደዚሁም ከዚህ በፊት ለሰራሽ ድራማ ሁኑም እየሰራች ነው ወይ በማለት አንችንም ሆነ ቤተሰቦችን አከብራለሁ እና እባክሽ ተኝ እያላት ነበረ እንግዲህ ኤቢ ይዛለች ጦርነቱን ማለት ነው። ወይዘሮ ሄደን ደግሞ ዛሬ ልጇን ለመጀመሪያ ጊዜ ማንቁርቷን ይዛ በጥፊ በማለት አስወግዳታለች፣ ጥላታለች ማለት ነው። በነገራችን ላይ ኤቢ ከቤቱ ሰው ምንም ማትስማማለች ናት። ከሰራተኛውም ጋር ከሁሉም ከእህቷም ጋር እንደተጣላሽ ነው ሁሉም በቃ ከቤተሰቡ ማየት ይቻላል። በጣም ቀናተኛ ሆናለች ማለት ነው። በዛሬ ደግሞ አንድ አንድ ኤቢ ናታልን ማንም ሰው እንዲናገርበት ወይም ደግሞ ናታልን እንድታወራ አትፈልግም ማለት ነው። እንዲሁም ደግሞ ዳጣ ዛሬ ውሃንና ጓደኛዋን ወደፊት በማስወልወል አቀውጣቸው ነበረ። ይሄን ያየችው እንግዲህ አለም ምንም አያውቁም እነዚህ ደማቆሾች ነው በማለት መጠጊያውን ስታ ይዛ ሄዳለች ማለት ነው። እንግዲህ ዳጣ በቃ በሁሉም ነገር ላይ በቃ እንትን እያለች ነው። ነገር ግን ኤቢ ጋር የመስማማት እና ኤቢ ደግሞ እንዴት እሷን እንትን እንት እንድትረት አትፈልግም። በነገራችን ላይ እና እሷን በቃ እንትን ማለት ከቤት ለማስወጣት ማስረጃት ነው የምትፈልገው እና እያደረገች ያለችው ነገር በጣም እንትን ነው። እንግዲህ ምን እንደሚሆን እንግዲህ አባታቸው አይቶዶሎጂ ምንድን ነው? አናውቅ። መጠበቅ ነው ማለት ነው። እንግዲህ ዳጣ እንግዲህ ቤተሰቡን ከተቀላቀለች ምን ይፈጠራል? ኤቢ ምንድን ነው እጣ ፈንታው የሚቀጥለው? ላይ ምክንያቱም አሁን ላይ ዳጣ እህቷ መሆኗ እናውቃለችና ዳጣን ከዛ ከቤት ለማስወጣት እንግዲህ ለእናቷ ተናግራ ለማስወጣት ነው የምትፈልገው ማለት ነው። እና የዳጣ መጨረሻ እንግዲህ ምን ሊሆን ነው? ዛሬ እንግዲህ በጣም ደስ ያለኝ ነገር ኤቢ በመመታቷ እና እናቷ በመታቻት ብትር፣ እንደውም ደግሞ እናቷ ጋ በቃ የምንትን ያለችው ነገር በጣም ገራሚ ነው፣ ምክንያቱም እንግዲህ በአባትና በእናት መሀል መግባት ትንሽ ከበድ ይላል ነገሩና በጣም ኃይለኛና ቀናተኛ መሆኗ በዚህ ራሱ ይገለጻል ማለት ነው እና ላይክ ሰብስክራይብ አድርጎ በጣም በጣም የሚገርመው ነገር ማለት ነው። በጣም የሚገርመው ነገር ደግሞ ከሁሉም ከቤተሰቡ ጨርሳ ማለት ነው አባቷንን ብር አይሰጠኝም ነው እንደዚህ ነው እዛ ላይ ደግሞ እንግዲህ መጽሐፍ። አባቴ ትየው መጽሐፍ ከናታል መቀበል ፈልጓል። ናታልም እንግዲህ መጽሐፉን አምጥቶለታል ማለት ነው። መጽሐፉ ምን እንደሚል ማንበብ እንደፈለገ ተናግሯል ማለት ነው። እንዲሁም አቶዶረጀ እንዲሁም ደግሞ ናታል መጽሐፎቹን በማንበብ ይታወቃል። ዛሬ ደግሞ ክላሱንም እያጸዳ እንዲሁም ደግሞ ዲኤንኤ ለማስመርመር እንግዲህ እየተሯሯጠች የነበረችው ጓደኛውንም አናግራ ዳጣ እንግዲህ ጸጉሯን ማበጠር አስጨርስ ኤቢ መታ ማበጠር ይፈልጋለሁ ብላ ጸጉሯን ወስዳለች ማለት ነው። እንደዚሁም ደግሞ አለም እና ዳጣ ዛሬ እያወሩ ነበረ። አለም እንግዲህ ትክክለኛ የተራገርሽን ጥሩ ሰው መሆኑን እና ማንነቱን ማረጋገጥ አለብሽ እያለቻት ነበር ለዳጣ። ዳጣ ደግሞ የችሊን ጋር ማገባ አይመስለኝም፣ ግን ከማግባት በፊት የምፈልገው ነገር አለ እያለቻት ነበር። ግን ምንድነው ስትላት መናገር አልፈለገችው። አለምን እንግዲህ እስከዛሬ ሳታገቢ ያላገባ ሰው እንግዲህ ያላገባን ሰው እንዴት መምከር ይችላል? መካሪ ሆንሽ፣ እንዴት ለራሱ ሳታገቢ በማለት መልሳላታለች ይመስለኛል። አለምና ዳጣ እናትና ልጅ ናቸው በእርግጠኝነት ማለት ነው። እና ናታል እንደዚህ ነው፣ ናታል እኮ እንደዚህ ይልሻል በማለት እየነገረቻት ነበረ። ያው እንግዲህ ዳጣም እኔ እንኳን አይመስለኝም እኔ እንኳን ማገብ አይመስለኝም በማለት ነግረታለች ማለት ነው። በጣም ተግባብተዋል። ጸጉሯን እየሰራቻት ነበረ። ደስ ብሏታል። አለም ጋር ያለው ሪሌሽን ዳጣ እንግዲህ ቤተሰቡን እየተቀላቀለች እና እየተላመደችው ሄዳለች። ከኤቢ በስተቀር ሁሉም ለምደዋታል። እንግዲህ ኤቢ ምን እንደሚወጣት አናቅም። እንግዲህ ዛሬ እናቷም አንቁርቷን የዛ ጥላታለች ማለት ነው። እና እንግዲህ የእናቷን ጓደኛ እንግዲህ አንድ መጽሐፍ አንባቢ ተገኝቷል። ኤቢ ዛሬ እንግዲህ ከናታል ጋ ተገናኝታል። ሴቶ ሲሆን ምናምን ጋብዘኝ በማለት ሄዳለች። እና እንደዛ ነው የዛሬው ፍጥፈት አበየላችሁ በሰላም ሆኖ ላይክ ሰብስክራይብ ያደረጋችሁ አበረታችሁ ወይ?